ሰላም ጤና ይስጥልኝ። እንዴት ናችሁ? ያሽ ማሪያቲው ቤተሰቦች ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንደምታዩት በዱባይ ዶሮ ወጥ አሰራር፣ የዱባይ ዶሮ ወጥ አሰራር ነው የማሳያችሁ። እስከ መጨረሻው ድረስ አሰራሩን ተከታተሉኝ። አሁን ቀይ ላይ እየረኩ ነው ጨርሼ ሰርቼ እና ውድ ቤተሰቦች እንግዲህ የኢትዮጵያ ጋር አንድ አይነት አይደለም። እዚህ ድንች፣ ካሮት ምናምን ይጨመራል። በጣም ልዩነት አለው አሰራሩ ማለት ነው ሽንኩርት እንደኛ እንደ ኢትዮጵያውያን አያበዙም። ሽንኩርት አንድ ሽንኩርት ነው፣ ሁለትና ከሁለት በላይ አትጨምሩም። እንግዲህ በጣም ነው ልዩ የሚለያየው። አሰራሩን እስከ መጨረሻው ድረስ ተከታተሉኝ ማለት ነው፣ ወደ አሰራሩ እገባለሁ። እሺ ውድ ቤተሰቦቼ፣ አሁን ወደ አሰራሩ ስገባ እዚህ ጋር ኩድራ አለኝ። ኩድራ፣ ነጭ ሽንኩርት፣ ቲማቲም። ይሄ ደግሞ የእንትን ቅጠል ነው፣ የሳሉና ምናምን ወጥ ሲሰራ የሚጨመር ቅጠል ነው። በጣም ነው የሚያጣፍጥ። ይሄ ደግሞ ከዝባራ ነው። እዚህ ጋር ዶሮ ሁለት ዶሮ፣ እንደዚህ ሁለት ዶሮ በሎሚ እንደዚህ አጥቤ በሎሚ ዘፍዝፌዋለሁ። ሳልሳ ቲማቲም፣ ሳልሳ ተማት ባህራትም አለኝ ሽንኩርቱን እንደዚህ ጥብስ እያደረኩት ነው ሽንኩርቱን ከዛሁን ነጭ ሽንኩርቱን እጨምራለሁ ካሮት ከስ ድንች ናቸው። ከስ ይባላል ይሄ፣ ይሄ ካሮት ያው እንደነገርኳችሁ ነው። አሁን ባህራት ጨምራለሁኝ። ባህራት እንግዲህ የቤት ውስጥ ያለኝን ቅመም ነው የምጨማምረው። ይሄ በርበሬ አይደለም፣ የቀይ ትልቁ ቃሪያ ፖውደር ነው። ትልቁ ቃሪያ ቀዩ ፐውደር ነው። አያካጠልም። ማጂ፣ እነዚህ እርዴ፣ ከዛ ጨምረዋለሁ። ሁሉንም ቤት ውስጥ ያላችሁን ቅመማ ቅመም ጨምሩ። እንግዲህ የዱባይ ስጋ ወጥ የዱባይ ዶሮ ወጥ ይቅርታ፣ ዶሮ ወጥ ነው የምሰራው። ስጋ ወጥ ደግሞ በሌላ ጊዜ ያሳያችኋለሁ። አሰራር እንደ ኢትዮጵያ አይደለም፣ በጣም ይለያያል። ልዩነት አለው የአረቦች እና የኛ ወጥ አሰራር ማለት ነው። እዚሁ ሽንኩርት አያበዙም። ያው እኛ ሀገር ደግሞ ሽንኩርት እናበዛለን በጣም እዚህ ሽንኩርት እንግዲህ ሁለት ሽንኩርት ብቻ ነው። ሽንኩርት ሲበዛ አይወዱም። እንደዚህ አብሮ ሽንኩርቱ ጋር ከተጠበሰ በኋላ ቅመማ ቅመሙ ቲማቲም ነው የሚጨምረው። ከዛ ሳልሳውንም ይጨምራሉ አብሮ ይብሰል። ከዛ ይሄ ከበሰለ በኋላ ዶሮውን ነው የሚጨምረው። ዶሮውን እጨምሬ ከዛ ዶሮ ትንሽ በሰል ካለ በኋላ ድንቹን እጨምራለሁ። ከዛ እነዚህ ቅጠሎችን እጨምራለሁ። አሁን ዶሮውን ነው የሚጨምረው። እንደዚህ ጥብ አድርጌዋለሁ። ይሄ የሚገባው በኋላ ነው። አሁን አይደል ለማስገባው። ቁድራውንም እንደዛው ትንሽ ዶሮ ይብሰልና ከዛ አስገባለሁ ማለት ነው። ማን ከዲነው አሁን እንደዚህ ትንሽ ከበሰለ በኋላ ቁድራውን እጨምራለሁ። ከዛ ይሄን ሁለቱን እጨምራለሁ። ሎሚ ደግሞ ከትንሽ ከበሰለ በኋላ ሎሚውን እንጨምራለሁ። አሁንም መጨመር ትችላላችሁ። እኔ ደግሞ አሁንም አብሬ እንጨምራለሁ። መጨመር አሁን ትንሽ ቆይታችሁ ግን አውጡት። ቢያንስ ትንሽ አንድ 30 ደቂቃ እንትን ማለቴ ትንሽ ከበሰለ በኋላ ይሄን ከሞዘው ሞዘው በኋላ ውስጡን አውጡት እንዳይመር ማለት ነው። ሎሚውን አውጥቼዋለሁኝ አንድ ሀያ ደቂቃ ሎሚ ከበሰለ በኋላ አሙሮ ማለት ነው አውጥቼዋለሁ። እዚህ ጋር ደግሞ መጨረሻ ላይ የሚሆነው ሰንሰው፣ ከዝባራ ወይም መቅዱናስ እንትን ብያለሁ። ውፍረቱና ቅጥነቱ እንደዚህ መሆን አለበት። ይኸው ኩድራውም እንደዚህ አልፈረሰም። ሁሉም እንደዚህ ነው መሆን ያለበት ማለት ነው ስለዋል ማለት ነው። በቃ እዚህ በኋላ ብዙም አላቆይም አንድ አምስት ደቂቃ ይበሰልና ወጣዋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአሽ ማርያቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በእያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንደምታዩት የዱባይ ስጋወጥ አሰራር ይዤላችሁ መጥቻለሁ። የዱባይ ስጋወጥ አሰራር ነው ማለቴ። እሺ ውድ ቤተሰቦቼ አሁን እቃዬ ላይ እያረኩ ነው፣ አውጥቼ ይኸው። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ አሰራሩን አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እንግዲህ ይሄን ይመስላል የዛሬው ቪዲዮዬ የዛሬው ወጥ አሰራር። የዱባይ ስጋ ወጥ አሰራር ነው። እንግዲህ ይሄ ማለት ዶሮ ወጥ ይቅርታ አድርጉልኝ። ዶሮ ወጥ ስጋ ወጥ ነው ካፌ የሚገባልኝ እና ዶሮ ወጥ ለማለት ነው። ስጋ በሌላ ጊዜ ነው የማሳያችሁ፣ ግን ካፌ የሚገባው ለምን እንደሆነ አላውቅም። ስጋ ነው እና ይሄው፣ ይሄን ይመስላል እንግዲህ ዶሮ ወጥ አሰራሩ። እስከ መጨረሻው ድረስ ስለተከታተላችሁኝ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። አገራችን ኢትዮጵያ ሰላም ያደርግልን። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ስታረጉ ለሌሎችም ስለሚደርስ ያው ለሌሎች እንዲደርስ ያደርጋል። ሸርም አድርጉልኝ። ኮመንትም አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ሰብስክራይብ አድርጋችሁ ደግሞ የድወል ምልክቷን ተጫኗት። የድወል ምልክቷን ከተጫ የድወል ምልክቱን ለምን እንደሚጠቅም ከማታውቁ ደግሞ ቶሎ የምንለቀው ቪዲዮ በቃ ቶሎ እንዲታወት ያደርጋችኋል የድወል ምልክቱ ስትጫኑት። እኔ በየቀ የምለቀው ቪዲዮ ወዲያው ነው እናንተ ጋር የሚደርሰው ማለት ነው። ባይ ባይ። ሰላም ሁኑልኝ።